ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም። በሁለተኛው በፓርት ቱ ቪዲዮ ተመልሰናል። እንግዲህ ይህ የኢንትሮዳክሽን ቱ አይሲቲ ስትራቴጂ ሲሪስ ፓርት ቱ ቪዲዮዋችን ነው። በዚህ ቪዲዮ ላይ ሁለት ሀሳቦችን እናነሳለን። የመጀመሪያው ሀሳብ ፈንደሜንታል ኮንሰፕት ፎር አይሲቲ ስትራቴጂ ሲሆን ሁለተኛው ደግሞ አይሲቲ ስትራቴጂ አፕሊኬሽን ኤሪያዎችን እናነሳለን ማለት ነው። በነኝ በሁለት ሜን ሀሳቦች ዙሪያ በደንብ እንወያያለን ማለት ነው። በቅድሚያ ፈንደሜንታል ኮንሰፕት ፎር አይሲቲ ስትራቴጂ በሚል ርዕስ ስለ አይሲቲ ስትራቴጂ አንዳንድ መነሻ ሀሳቦችን እንወያያለን። አይሲቲ ስትራቴጂ አይሲቲ ማለት ያው አብሪቬሽን ነው፣ ኢነር ሰርክል ትሬደር ማለት ነው። ዴቨሎፕ ያደረገው ማይክል ሀድልሰን ነው። ማይክል ሀድልሰን የረዥም ዓመት የትሬዲንግ ኤክስፕሪያንስ ወይም ልምድ ያለው ሰው ነው እና እርሱ አንዳንድ ኢኮኖሚክ የሆኑ የፋክቶችና ሄድን የሆኑ ጉዳዮችን በራሱ ተመራምሮባቸው የደረሰባቸው አንዳንድ ነገሮች ላይ ወይም ሜቶዶች ላይ ቤዝድ ሆኖ በጣም ዋይድሊ በጣም ብዙ ሰው አሁን የሚጠቀመውን ያለውን የኢነር ሰርክል ትሬደር ኮንሰፕት ዴቨሎፕ ያደረገልን ሰው ነው። ይህ ኮንሰፕት ቤዝድ ያደረገው ራሱን ኢንስቲሽናል ቢሄቪየር ላይ ነው። ያ ማለት ኢንስቲሽኖች በፎሬክስ ወይም ደግሞ በዲጂታል ማርኬት ትሬዲንግ፣ ፋይናንሻል ማርኬት ላይ ያላቸው ሮል እንግዲህ ከፍተኛ ነው። ያ ማለት በቅድሚያ በዚህ በፎሬስት ትሬዲንግ ላይ እነማን ምን አይነት ድርሻ አላቸው የሚለውን ነገር ማንሳት ተገቢ ሊሆን ይችላል። ወደ አይሲቲ ኮንሰፕት ዲቴል ከመግባታችን በፊት ይህ ዲጂታል ማርኬቲንግ ሲስተም በአራት ዋና ዋና አካላት ይዘወራል ማለት ነው። እንደሚታወቀው የመጀመሪያዎቹ ገቨርመንቶች ናቸው። እነኚ ደቨሎፕት የሆኑ ካንትሪ ላይ ያሉት ገቨርመንቶች በኢንፍሉዌንስ ያደርጉታል። ያ በማኒፌስቶ፣ በፖሊሲ በተለያዩ ነገሮች ማርኬቱ ላይ በጣም ትልቅ ኢፌክት አላቸው እና በእነሱ አንደኛ የሚዘውሩት በአንደኝነት የሚቀመጡ ያ ገቨርመንት ነውና። ሌላኛው ደግሞ ሴንትራል ባንኮች ናቸው። ሁለተኛ ወይም ደግሞ ካታጎሪያቸውን አንደኛ ሁለተኛ ብለን መመደብ እንኳን ባይሆንብን፣ ነገር ግን ሌላኛዎቹ እነ ኮሜርሻል ባንኮች ሴንትራል ባንኮች ናቸው እና እነሱ እዚህ ላይ በጣም ትልቅ የሆነ አስተዋጽኦ አላቸው ሙቭመንቱ ላይ። በሶስተኛ ንነት ደረጃ ደግሞ ትላልቅ ቫሉ ያላቸው ካምፓኒዎች ኢንስቲትዩሽንስ ናቸው እና እነሱ ደግሞ እዚህ ማርኬት ላይ ብር በማስገባት በማውጣት እንዲሁም ትራንዛክሽኖችን ከፍተኛ ቫሉ ያላቸውን ትራንዛክሽኖች በማከናወን ትልቅ የሆነ ኤፌክት ያሳድራሉ እዚህ ማርኬት ላይ ሶ እዚህ ማርኬት የመንቀሳቀስ ሂደት ላይ ትልቅ አስተዋጽኦ ያላቸው ካምፓኒዎች ናቸው ማለት ነው። በሶስተኛ ደረጃ ሌላኛው፣ በአራተኛ ደረጃ ደግሞ እኔና እናንተ ወይም ሪቴል ትሬደሮች ነን። እንግዲህ በጣም ትልቅ ነምበር ኦፍ ዩዘር ያለው ሪቴል ትሬደር በፕላትፎርም በፕላትፎርሞች እና በብሮከር ሌቨሬጅ በመጠቀም ትሬድ የሚያደርጉ በዚህ ማርኬት ላይ የራሳቸውን ድርሻ የሚሳተፉ ሪቴል ትሬደሮች በዓለም ዙሪያ በጣም በበርካታ ቁጥር አለ። እንግዲህ እነኚህ አራት አካላት የራሳቸው የሆነ ኤፌክታቸውም የራሳቸው የተለያየ ቫሊዩ ወይም ደግሞ ሌቭል አለው ማለት ነው። ያው ሪቴይል ዛትማች ትልቅ የሆነ ኤፌክት እዛ ላይ ባያሳድሩም፣ ሌሎቹ ልክ እንደየ አሉበት ደረጃ ትልቅ የሆነ ኤፌክት ያሳድራሉ ማለት ነው። ስለዚህ የነኚህ ማርኬቱን ከጀርባ ሆነው የሚዘውሩት አካላትን ባህሪ ወይም ደግሞ የእነሱን የሚሰሩበትን ሜትድ ማወቅ ማለት ኢናዘርሃንድ ማርኬቱን ዲቴል መረዳት ከሚለው ጋር ይያዛል። አይሲቲ ወይም ኢነር ሰርክል ትሬድ ኮንሰፕት ቤዝ ያደረገው እዚህ ላይ ነው ማለት ነው። ኢንስቲሽናል ቢሄቨር ላይ ቤዝ አድርጎ ነው የተነሳው ማለት ነው። ፕራይማሪ ድራይቭ ባይ ላርጅ ባንክስ ያው አሁን እንደገለጽኩላችሁ ፋይናንሽል ኢንስቲሽኖች አሉ። እነሱ እዚህ ማርኬት ላይ የሚጫወቱትን ሚና ወይም ደግሞ የሚሄዱበትን መንገድ በመከተል ብሄቨራቸውን በመከተል ከስር እኛ ሪቴል ትሬደሮች ደግሞ ኢንስቲትዩሽናል ብሄቨሩን ይዘን ትሬድ እንድናደርግ የሚያመቻች የስትራቴጂ አይነት ነው ማለት ነው። ሶ ፋንዳሜንታል ሆነው በሆነው ኮንሰፕት እንግዲህ እነኚህ ኢንስቲትዩሽኖቹ የራሳቸው የሆነ ዴታ ፊድ የሚያደርጉበት ሲስተም አለ ለሲስተሙ ማለት ነው ለዚህ ለማርኬቱ ማርኬቱን ዳታ ፊድ ካደረጉት በኋላ የራሱ ባህሪ አለው ማለት ነው ማርኬቱ ማርኬት ማኒፑሌሽን ሊኩዲቲ የምንለው ነገር ትልቅ ቱልስ ነው ለእነሱ ለነ ለኢንስቲቱሽኖች ፕራይመሪ ድራይቭ ለሚያደርጉት ማርኬቱን ማለት ነው። ሶ ይሄ ማርኬት ማኒፑሌሽን እና ሊኩዲቲ የሚለው ጽንሰ ሀሳብ ላይ ቤዝድ ሆነን ከሱ ተነስተን ትሬድ ብናደርግ ሞር የተሻለ እይታና የተሻለ ማርኬቱን ፎሎ የማድረግ ባህሪን ይሰጣል ማለት ነው። ከሌሎቹ ለየት የሚያደርገው ዲቴል ማርኬቱን እንድናጠናው የማርኬቱን ባህሪ እንድናውቀው ስለሚያስችል የዛ አይነት ስኪል እንድንይዝ መንገዱን ስለሚከፍትልን አይሲቲ ጥሩ ጎኑ በዚህ ይነሳል ማለት ነው። እና በጣም ብዙ አይነት ቱልሶች ውስጥ የያዘ እስኪል በራሱ እንችሎ እስኪል፣ ሰፋ ያለ እስኪል፣ ሙሉ የሆነ ከሪኩለም አይነት ባህሪ ያለው የስትራቴጂ ፅንሰ ሀሳብ ነው ማለት ነው ፅንሰ ሀሳብ ነው ማለት ነው። ይሄ አይሲቲ ኪ ተርሞች አሉት ወይም ደግሞ ኤለመንቶች አሉት። በጣም ብዙ ኤለመንቶች አሉት። አብዛኛዎቹን በእኛ ደረጃ የሚጠቅሙና ወደ ፕሮፊታብል ትሬደር እንድንሆን ኮንስታንሲ ፕሮፊታብል ትሬደር እንድንሆን የሚያስችሉን ቤዚ ከሆኑ ልናውቃቸው ግዴታ የሆኑ ተርሞችን በዚህ ሜንቶር ሂደት ላይ በደንብ ሁሉንም በሂደት በየቦታቸውና በየአገባባቸው የምናያቸውናል ነገር ግን ኪ የሆኑ አሁን በዚህ ባለንበት በፓርት ቱ ደረጃ ልናውቃቸው የሚገባ አንዳንድ ኪዎችን እናያቸዋለን። ፎር ኤግዛምፕል ሊኩዊዲቲ ሲባል ሰማላችሁ። እነኚን ኪ ተርሞች ማርኬት ስትራክቸር በጣም በጣም ቤዚክ የሆኑ ጉዳዮች ናቸው እነኚ። ኦርደር ብሎክ ኦርደር ብሎክ ኢንስቲትዩሽኖችን ነው ፎሎ የምናደርጋ ብያችኋለሁ። ኢምባላንስ የብር የሚገቡበትና የሚወጡበት ቦታ ያለው ሴናሪዮ ነው። እሱ እንዲቴል እናየዋለን። ስማርት መኒ ቱልስ ከሌሎች ፔሮች ጋር ወይም ደግሞ ከሌሎች ንግዶች ጋር ያለው ኮሎሬሽን እንዴት ነው ማየት የምንችለው የሚለውም አንደኛቸው ማርኬት ለአንደኛቸው ተመጋጋቢ ስለሆኑ እንዴት ነው ኮምፔር የምናደረጋቸው የሚለውን ጽንሰ ሀሳብ ያዘና ሌሎችም ሌሎችም በጣም ብዛት ያላቸው የአይሲቲ ተርሞች ወይንም ኤለመንቶች አሉን ማለት ነው እነኛ ሁሉ የሚያግዘን በሃይሊ ፕሮባብሊቲ ባለው ሁኔታ ማርኬቱን ፕሪዲክት እንድናደርገው የሚያስችሉ ናቸው ማለት ነው። እነኚህ አጠቃላይ በአንድ ሆነው የኢኒስሽን ብሄቨሩን እኛ ኢዚሊ እንድንረዳው የሚያደርጉን ተርሞች ናቸው ማለት ነው። ሶ አይሲቲ ስትራቴጂ ፎከስ የሚያደርገው ኢኒስሽኖቹ በአጠቃላይ ማለት ነው ማጠቃለያ ኢኒስሽኖቹ ወይም ደግሞ ፕራይማሪ ድራይቭ የሚያደርጉት ይሄ ማርኬት የእነሱም ፐርስፔክቲቭ እናት ያንን ማርኬት በለምን አይዲያ ነው ለምን ጉዳይ ነው ለምን ኤም ነው ድራይቭ የሚያደርጉት ወደ ላይ ወደ ታች የሚሄድበት ምክንያት፣ እያንዳንዱ ሙቭመንት ምንድን ነው የሚለውን እና በፕራይስ ደረጃ እነሱ አክሽን ሊወስዱበት ያሰቡትን ኪ የሆነውን ሌቭል እንዴት ነው አይደንቲፋይ አድርገን ቀድመን ማወቅ የምንችለው የሚለውን ኮንሰፕት እንድናውቅ ማለት ነው፣ እንድናውቅ ያን ስኪል እንዲሰጠን የሚያደርግ የትሬድ የምናደርግበት የስትራቴጂ ኮንሰፕት ነው ማለት ነው። አሁን ወደ አይሲቲ አፕሊኬሽን ኤሪያ ነው። ስለዚህ ይሄ አይሲቲ ወይም ኢነር ሰርክል ትሬዲንግ ትሬደር ኮንሰፕት የትኞቹ ማርኬቶች ላይ በደንብ ይሰራል ወይም አይሰራም? የማይሰራበት የማርኬት አይነት አለ ወይ ወይስ የለም ወይ የሚለውን ማየት ተገቢ ሊሆን ይችላል ማለት ነው። ምክንያቱም ማርኬቶች እንደየመዋቅራቸው የተለያየ ቤቨር ወይም ደግሞ ባህሪ ስላላቸው ማለት ነው። ስለዚህ እንደየ ባህሪያቸው ፍሌክስ ማድረግ እንችላለን ወይስ የማይሰራበት ኤሪያ እና የሚሰራበት ኤሪያ አለው የሚለውን በዚህ ደግሞ ምዕራፍ የምናየው ይሆናል ማለት ነው። አይሲቲ ወይም ኢነር ሰርክል ትሬድ ዲዛይን የተደረገው በመጀመሪያ ዲዛይን የተደረገው ለፎሬክስ ማርኬት ያው እንደምታውቁት ከክሪፕቶም ከየትኛው የፎሬክስ ወይም ደግሞ የሚታተመው ገንዘብ ሂስትሪካል ዲቨሎፕመንቱ የቀደመ ነው። ስለዚህ ከሁሉም የቀደመው ማርኬት ፎሬክስ ማርኬቱ ነው። ፎሬክስ ፎሬን ኤክስቼንጁ ነው። ስለዚህ አሲቲ ኮንሰፕቱ በኮንሰፕት ደረጃ ዲዛይን የሆነው እንደ ፕራይማሪ ዲዛይን የሆነው ለፎሬክስ ማርኬት ነው። ነገር ግን ፕሪንሲፕሉ ግን ሲሚላሪ የሆነ በማከል ሲሚላሪ የሆነ ተርም ላላቸው የማርኬት አይነቶች ግን መተግበር ይችላል ማለት ነው። ለምሳሌ በማርኬት ስትራክቸር፣ በሊኪዲቲ፣ በኦርደር ፍሎ እንዲሁም በአጠቃላይ እንደውም ሲሚላር በሆነ ከፎሬክስ ጋር ሲሚላሪቲ ባለው ፕራይስ አክሽን እነኝን ተርሞች አፕላይ የሚያደርጉ ማንኛውም ወይም የተለያዩ የማርኬት አይነቶች ላይ ተግባራዊ የመሆን የመስራት ቤቨር አለው ማለት ነው፣ አይሲቲ አለው ማለት ነው። ስለዚህ ምንም እንኳን ለፎሬክስ ማርኬት ወይም ደግሞ ለፊያት ከረንሲ ማርኬት ዲዛይን የደረገ ኮንሰፕት ቢሆንም ነገር ግን ባለው ተመሳሳይነት ብሄበር ሌሎቹ ላይ መተግበር የምንችለው አይነት የስትራቴጂ ኮንሰፕት ነው ማለት ነው። አሁን ቀጥሎ ደግሞ የምናያቸው ኦኬ፣ እነኚህ ብሄበራቸው ወይም ደግሞ ኢንስቲሽናል ኦርደር ፍሎቸው ፕራይስ አክሽናቸው የሚያገናኛቸው ተርም ያላቸው የማርኬት አይነቶች እነማን ናቸው፣ እና እንዴት ነው ትሬድ እነሱ ላይ የምናደርገው ብሄቨራቸው ምንድን ነው የሚለውን ከዚህ ቀጥሎ የምናያቸው ነው። በቅድሚያ ግን እያንዳንዱን ከማየታችን በፊት ምን ምን አይነት ማርኬቶች አሉ፣ ምን ምን አይነት ማርኬት ላይ ነው እኛ ሪቴል ትሬደር ሆነን ፓርቲስፔት ማድረግ የምንችለው፣ ምን አይነት የማርኬት አይነቶች ላይ ነው የሚለውን ለማየት እንሞክር። ፎር ኤግዛምፕል ቦንድ ቦንድ እንደምታወቁት እንግዲህ ኢንቨስት የምናደርግበት አንድ የቦንድ ቫሊዩ ያድጋል ብለን ወይም ይጨምራል ዋጋው ብለን ስናስብ ቀድመን ፕራይመሪሊ ገዝተን ከዛ ሆልድ አድርገን የምንሸጥበት በተመሳሳይ የንግድን ህግ የምንተገብርበት ነው። ያው የንግድ ህግ ማለት አንድን ፕሮዳክት ሲረክስ ገዝቶ ሲወድድ መሸጥና በገዛበትና በሸጠበት መሃል ያለ የፕራይስ ዲፍረንስ እንደ ፕሮፊት መቁጠር ይሄ ነው። ሲሚላር የሚያደርገው ሁሉንም ማርኬት ተመሳሳይ የሚያደርገው ባህሪ ይሄ ይሆናል ማለት ነው። ሌላችሁ ኢንዲሲስ ነው። ኢንዲሲስ ላይ ምን አይነት ባህሪ አለው በራሱ ኢንዲሲስ አይሲቲ፣ እዚህ ላይ እንዴት ነው ልንተገብር የሚገባው እናየዋለን። ሌላኛው ፎሬክስ ነው። ያው ፎሬክስ እንደምናውቀው ፊያት ከረንሲ ፎሬን ኤክስቼንጅ እሱ ላይ አይሲቲ እንዴት ነው መተግበር የምንችለው የሚለውን እናያለን። በራሱ ክሪፕቶ ቢሄቨሩ ምንድን ነው አሴ ማርኬት ሶ፣ እሱ ላይ አይሲቲ ኮንሰፕት አፕላይ ብናደርግ በየትኛው መንገድ ነው ትሬድ ማድረግ የምንችለው የሚለውን እናያለን። ስቶክ ላይ በተመሳሳይ ስቶክ ማርኬት ላይ እንግዲህ እሱም የአንድ የማርኬት አይነት ሆኖ ገብቷልና እሱንም ትሬድ ማድረግ እንችላለን።